እናት ይሄን አታረግም፣ አንልም። ለዚያ ነው አገር በእናት የምትጠራ። እነዚህ ሶስት ልጆች ማለት ገራሙ ልጅ ማለት፣ የሰው ልጅ በሶስት ይከፈላል። የመጀመሪያው እጽዋት ሰው ይባላል፣ ሳር። ሁለተኛው እንስሳ ሰው ይባላል ሶስተኛው ሰው ይባላል ሶስቱ ናቸው ሰዎች አራተኛው ኤክሰፕሽናል እናት የሚባለው ከሶስት ማንም የሚረግጠው እንደ ገራሙ ልጅ ማንም የሚልከው ሂድ ሲባል እሺ ተነስ ሲባል እሺ ቁጭ በል ሲባል እሺ ስራውን ስራ እሺ የሚለው ሰው እጽዋት ሰው ነው። የእኔ ብቻ ያለው አስቸጋሪ ልጅ እንስሳ ሰው፣ ሰልፊሽ፣ ራስ ወዳድ፣ የኔ ብቻ፣ ለኔ ብቻ፣ የኔ ብቻ። የመጀመሪያው ስለ ግዴታ እንጂ መብት አያውቅም። እጽዋት እጽዋት ሰው መብት ግዴታ ብቻ ነው የሚያውቀው። በተፈጥሮ መብት ያለ አይመስለው። እንደ መኪና ውሰዱ። መኪና ለምሳሌ መብት የላት ሁሉም መብት የሹፌሩ ካሱንሩ እደረገጣት ነው የምትረገጥ፣ መብት የለም። ጉስና ግን ትሄዳለች፣ ትቆማለች። ቁሚ እሺ ይ እሺ። መብት የለም። ሳሩን ይኸው እንግዲህ ይመጣል ብላችሁ አጭዳችሁት አለጠፋችሁት እየረገጥ ነው ግን አለ የኛው ሰው ይወታ አለ። አይዮ ይተነፍሳል። ሰው ይተነብሳል? ግን ምን ያመሳስላቸዋል? ስትረግጡትም ምን ይረገጣል? ስለተውት ይተው። እንዲህ አይነት ሰውነትም አለ። እንስሳው ደግሞ በተቃራኒ የእኔ ብቻ ነው ነው። ከዛ ሁለቱ እምቢ ባይ ነው ማለት ነው። ምንድነው የሚያውቀው? መብት ብቻ ለተፈጠረ ነው የሚያስበው

እጅግ በጣም አድቫንስ ሊሆኑ ሚስቲዎች አሉ። ለምሳሌ አልመእሙን የሚባለው መሪ ለአንድ አባስ የጣፎ ደብዳቤ ነው። በእኔ ግዛት በባግዳድ እንድትኖር እፈልጋለሁ አንተ መተህ በሁለታችን መሀል የሚሆነው ውይይት ምክንያት ብቻ እንዲዳኘው እፈልጋለሁ። እውቀት ብቻ እንዲዳኘው እፈልጋለሁ። ስለዚህ በግዛቴ ውስጥ በእውቀት ፈለገውን እንድታስተምር እፈልጋለሁ ይላል። አልመእሙም ከሊፋ ነው። ስምንተኛው ክፍለ ዘመን አንድ ሺህ ሁለት መቶ ዓመት አልመእሙም የበይቱል ሂክማ መስራት ቤቱል ሂክማ ዩኒቨርሲቲው ኤይድ ሴንችር ስምንተኛው ክፍለ ዘመን መስጊድ ውስጥ ብራንች አለ፣ መስገጃ አለ። ከዚያ ፕሌቶ አርስቶትን ግሪክቶት ይሰጥ ነበር የመጀመሪያው

ኪሞች ፊኔሶች ናቸው፣ ለብናስተ እህ ክርስቲያኖች ናቸው። እንዲሁ ሐኪሞች ኮናቸው። በይቱን ሒክማ በዚህ መሰረት ተከፍቷል። ሃውስ ኦፍ ዊዝዶም ከዚያ ከስምንተኛው ክፍለ ዘመን እስከ አስራ ሁለተኛው ክፍለ ዘመን የማያቋርጥ ስልት አለ። ማቴማቲክስ፣ አስትሮኖሚ፣ ፊዚክስ በሙሉ በምሳሌ ለማድረግ ያክል አልጀብራ ኪታቡል ጀበር

እዚህ አሁን ያልኳችሁ መጽሐፍ ውስጥ አስራ ሦስት ገጽ ነው ይጻፉ ኢባዳ ወይም አምልኮ ጸሎ እንደሆነ መልካም ስራ ስለተረዳሁኝ ነው ብሎ ወደ ህንድ ሄደ ከባግዳድ ከኢራቅ ሩቁ ህንድ ለምን ኢንዲያን ሲቪላይዜሽን የህንድ ስልጣኔ ህንዶች ቁጥርን ያውቃሉ። አንድ ለሶስት አራት፣ አምስት፣ ስድስት፣ ሰባት፣ ስምንት እነሱ ከዛ ዜሮን ጨምረባት እና ሂንዱ አረቢያን ኒምረር ተባለ። ይችን ተምሮ ተመለሰ።